እሺ አመሰግናለሁ። ያው እንግዲህ ከሰሞኑ አንዳንድ ጉዳዮች ጋር ተያይዞ እስኪ እንግዲህ ጓድ እስኪ ሙሉ ስምህንና ከየትኛው ብሔረሰብ ወይም ከየትኛው ክልል እንደመጣ ራስን በማስታወቅ እንጀምር። እሺ አመሰግናለሁ። ስሜ ፋኖ ሬድዋን እባላለሁ ከደቡብ ክልል ነው የመጣሁት። እሺ ፋኖ ሬድዋን፣ እስኪ ወደ መከላከያ እንዴት ተቀላቀልክ? እስኪ መጀመሪያ ያለውን ነገር አጫውተን ወደ መከላከያ ያው አዲስ አበባ አካባቢ ላይ ሳለው የግል ስራ እየሰራሁ ሳለው ነው። ከዛ በግዳጅም ተይዘን ወደ ብር ሸለቆ ገብተን ማሰልጠን የቻልነው። ሆኖም ከጓደኞቼ ጋር የተለማመርን ስንሄድ ስራውንም ረሳሁት። ለካ የሀገር ፍቅር ማለት ይሄን ያክል እዚህ አዋራ ላይ ስንንከባለል ብዙ ነገር ካየን በኋላ ስለ ሀገር ምንነት እየገባን ስመጣ ያው ለሀገር ማገልገል ትችያለህ። እሺ፣ መከላከያ ውስጥ እዛ ተቋም ውስጥ እያለህ የነበረህ ድርሻ ኃላፊነት ምን ነበር? ምን ላይ ነበር ትሰራ ነበር? ከዚህ እንደሄድን ከማሰልጠኛ ወደ የክፍለ ጦሩ ከተከፋፈልን በኋላ እንደ ማንኛውም ወታደራዊ ስራ እግረኛ ነው የነበርኩኝ። ከዛ ከቆይታ በኋላ ቡድን መሰራ ከስናይፐር ወደ ብሬን፣ ከብሬን ወደ ዲሽቃ ነው የነበርኩኝ። ከዛ ከትንሽ ቆይታ በኋላ ከውጋዎቹ ሌት ዙር ሶት ዙር በኋላ ወደ ሻምበል መሬነት ነው ወደ ሻለቃ ገብቼ ማገልገል የጀመርኩኝ። እሺ፣ መከላከያ ተቋም ውስጥ በነበረኩበት ጊዜ የት የት ዘምታችኋል? የትየት አካባቢ ዘመቻው ላይ ተሳትፏል? እኛ በቅድማ ውጋ ከመግባታችን ከዚህን ደህር ማይጸብሪ ማይገባ አካባቢ ቀጠናው ላይ ነው የተራገፍነው። በቀጥታ በተከዜ ድልድይ ነው የተሻገርነው። ሽራሮ ደደቢትን ይዘን እስከ አድዋ ድረስ ቀጠናው ላይ ስንዋጋ ቆይተናል። ሽራራው ላይም ቆስዬ አሉ ደደቢት በራም ቆስዬ ሁለቱንም ዙር አግግሜ ወደ ተቋሙ ተመልሼ ሳገለግል ቆይቻለሁ። ጥሩ እንግዲህ እስኪ ወደ አማራ ክልል መቼ ነው የመጣኸው? በመቼ አመተ ምህረት ነው ወደዚህ ወደ አማራ ክልል የመጣ እንግዲህ ወደ አማራ ክልል ለ2015 ነው ወደዚህ የመጣ ነው። ወደዚህ አመጣጣችን እኛ ተቋም ዙሪያ ጥበቃ መኮንን የሰሜን ምዕራብ ባህርዳር ዙሪያ ላይ በሚገኘው መኮች ዙሪያ ጥበቃ ተብሎ ነው ወደዚህ የመጣነው። እሺ ጥሩ እንግዲህ እስኪ ወደ ፋኖ ስትመጡ እንግዲህ እዛ ተቋም ላይ እያላችሁ የሚነገራችሁ ነገር ምን ነበር የሚባለው? ፋኖ ምንድን ነው? ፋኖ ምን አይነት ሰው ነው? ከማን ጋርስ እንደምትገጥሙ ምን ተብሎ ነበር የሚነገረው? ስለ ፋኖ እስኪ ያለውን ነገር አጫውተን እስኪ ያለው ነገር ስለ ፋኖ ቅድመ አልተነገረንም። ለምን እኛም ፋኖ ምን እንደሆነ ስለምናውቀው በዛ በወያኔ ውጋ ላይ በነበረን ቆይታ ከፋኖች ጋር አብረን ስንዋደቅ፣ ስንቆስል፣ አብረን ስንበላ እንደቆየን ከዛ አንፃር ፋኖ ምንነቱን ስለምናውቀው የፋኖ ምንነት አልተነገረንም። ሆኖም ግን እዚህ ክልል ላይ ከመጠን በኋላ ወደ ባህር ዳር ከገበን በኋላ ውጊያው ከፋኖ ጋር እንደሆነ እንዲሁም ደግሞ ከአማራ ህዝብ ጋር እንደሆነ ነው የተረደነው። እሺ፣ እንደው እስኪ እንግዲህ ስለ ፋኖ የተነገራችሁ ነገርና እንግዲህ አንተ ደግሞ ወደዚህ ከተቀላቀል ካየሁ በኋላ እንደው በዛን ሰዓት የፋኖ ውጊያ እንደው ምን ይመስል ነበረ? እስኪ ተቋሙ ጋር እንግዲህ መከላከያ ተቋም ላይ ያላችሁ የፋኖ የሚጠቀሙት አሰራራቸው ወይም በተኩስ ሂደት ውስጥ የውጊያ እንትናቸው ምን ይመስል ነበር? ፋኖ በነገራችን ላይ ፋኖ ብቻ አይደለም፣ ህዝብም ጭምር ነው። እኛ ጎንደር ላይ ነው ሂደቱን ያየ ነው። መንገድ ተዘግቶ፣ በጣም ጫና ተፈጥሮብን፣ አዘዞ ላይ ከባድ መሰራ ተቋም እንደ መብራት ኃይሎችን ስበጣ ጥሳቸው ምናምን እንደመጠን በተኩስ አማካይነት የግለሰብ ፎቆች ምናምን ድብደባ የተካሄደበት እንደመጠን ነው የተረዳነው። ግን ሆኖም እኛ ከፋኖ ጋር ያለውን ነገር ኬዝ ካወቅን በኋላ ነው ለመክዳትም ወደ ተለያየበት ወደ ፋኖ ተቋም ለመቀላቀል ሙከራ ያደረግ ለመክዳትም ወደ ተለያየበት ወደ ፋኖ ተቋም ለመቀላቀል ሙከራ ያደረግ ነው ለምን ያ ማለት አንደኛ ከህዝባችን ያየነው ኬዝ እና እንዲሁም ደግሞ ከፋኖ ጋር ያለው ቁርኝት ምን ያህል ፋኖ እርግጥ ከመከላከያ ጋር አይደለም ጸቡ፣ ከተቋሙ ጋር እስከሆነ ድረስ እኛ ደግሞ የግድ ተቋሙ ስርዓቱ ስላላ ደስ ስላላለ ከተቋሙ ወጥተን ጥሩ ተቋም ለመፍጠር የሞከረውን አካል ጋር የመቀላቀል እድል መፍጠር ይችለናል። ጥሩ እንግዲህ እስኪ ፋኖ የተቀላቀልከው መቼ ነው ወይስ ምን ያክል ጊዜ ሆኗል ወደ ፋኖ ከተቀላቀልክ ፋኖ የተቀላቀልኩት እንግዲህ አሁን አንድ አመት ከስድስት ወር አስቆጥረዋለሁኝ ይህን ያክል ነው ኦኬ ጥሩ እስኪ እንግዲህ ወደዚህ ከተቀላቀልክ ወደ ቤተሰቦች ለምን አልተመለስክም ወደ ቤተሰቦቼ ለመመለስ እዚህ ሳይሆን ገና መከላከያ ውስጥ ሳለው ነው ፍቃድ ያው ፍቃድ ደርሶኝ የነበረው ከዚህ አንፃር እዚህ አማራ ክልል ውስጥ ባለው ወቅታዊ ሁኔታ ላይ ቀር አልፍ ያለውኝ። ሆኖም ግን ወደ ቤተሰቦች ያልተመለስኩበት አንድ ያሳሰረኝ ነገር አለ። ያ ማለት እዚህ ጋር አማራ ሕዝብ ላይ የአማራ እናቶች ላይ የተካሄደ ያለው ነገር ስላልጣምኝ ፋኖ ምንድን ነው ይዞ ያለው በምን ኬዝ ነው የተጓዘ ያለው የሚለው ስረዳ ወደ እናቴ ቤት መመለስ አልቻልኩም ለምን ለእኔም ይሄ ትግል መካፈል ስለቻልኩበት ለእኔም ተካፋይ ስለሆንኩበት በዛ አቅጣጫ ነው ወደ ቤት ስል መመለስ ያልቻልኩት ጥሩ እሺ እንግዲህ በፋኖ ውስጥ ስትገባ እንግዲህ የመጀመሪያ ሀላፊነት ምንድን ነው የነበረው አሁን ላይ በምን ሁኔታ ላይ ነው የምትገኘው እና ስትገባ ምንድን ነው የነበርከው አሁን ላይ ያለህበትን ሁኔታ አጠቃላይ ያሉ ደረጃዎችን አስረዳን እስኪ አሁን ጥሩ ፋኖ ላይ ስገባ ያው የነበረኝ ደረጃ ቆስዬ ከነሱ ጋር ግጭት በተፈጠረበት ሁኔታ ላይ ቆስዬ አለው፣ ወደ ሰባት ቦታ ቆስዬ፣ እንዲሁም ፍሬ ውስጤ ላይ ብረቶች ቀርቶብኝ ያንን ተሸክሜ ፋኖ ጋር ነው የኩኝ። ፋኖች ናቸው የተቀበሉኝ እዚህ በጣናው ማብረቅ ብርጌድ ጊዮን ሻለቃ እምትባል እነሳ ላይ የምትገኘው ጊዮን ሻለቃ በእነሱ ነው እነሱ ናቸው አቀባበል እያደረጉልኝ። እነሱ ጋር ነው እጄ ዳንኩኝ። ኦፕሬሽኑ ላይ እነሱ ጋር ነው የተሰራውኝ። ከዛ በኋላ ያው ይህን ትግል ተካፋይነት ስለታየብኝ፣ እንደምታገል ስለታየብኝ ለነሱም ፍቃድ ጠይቄያቸው ፈቀዱልኝ። እንደማንኛውም ፋኖች ታጋይ ነኝ አባል ነበርኩ። ከዛ በኋላ ወደ ብሬን ብሬን ተረከብኩኝ። ከብሬም በኋላ ወደ ዲሽቃ አለፍኩኝ። ዲሽቃ ላይ ሳገለግል ቆየውኝ። ከዲሽቃ በኋላ ግን አሁን በሻለቃ መሪነት ይገኛሉ። ጥሩ እንግዲህ እንዴት ሰጡ ይሄን ኃላፊነት? እንግዲህ አሁን በአማራ ፋኖ በጎጃም አንደኛ ክፍል ባሉ የጣና መብረቅ ብርጌድ ውስጥ እንግዲህ ያንዱ ሻለቃ መሪነት ነው ይሄን ኃላፊነት ነው እንዴት ልታገኝ ይችላል? እንዴት ሰጡ? ጥሩ እንግዲህ የጣናው መብረቅ ብርጌድ አንድ ዓመት አከል አብረን ቆይተናል። ምንነቴን አሳይቻችኋለሁ። የአባሉን ምንነት እንዲሁም የአማራን ምንነት አይችዋለሁ። ውስጤን ምን እንዳለኝ ከውስጤ ላይ ለነሱ ግልጽ ታይቷቸዋል። ለኔ እኔ እንደምረዳው ከዛ አንጻር ከአባሉ ጋር ምን ያህል ቁርኝት እንዳለኝ እንዲሁም ወደ ትግል ቦታ ስንገባ፣ ወደ ውጋ ስንገባና ስንወጣ ምን ያህል ከአባሉ ጋር ስምምነት እንዳለኝ አመራሮችም እንዲሁም ህዝቡም የሚያውቀው ነገር ነውና ከዛ አንጻር ነው እንጂ መሪ ጠፍቶ ከአማራ ፋኖች ላይ መሪ ጠፍቶ አይደለም። ይሄንን ሊሰጡኝ የቻሉ በስራ አፈጻጸሜ ነው እንዲሁም ሊያበረታቱኝ ነው ብዬ ነው ማስቡን እኔ እንደራሴ። መልካም እንግዲህ፣ ያው ሰሞኑን በሶሻል ሚዲያ ላይ ላይቭ ወጥተ ነበርና፣ አንተ ወታደር ነህ፣ በዛ ላይ ደግሞ አመራር ነህ እና እንግዲህ ሚዲያው ላይ መረጃ መስጠት ያለበት በተመረጡ ሰዎች ነው የሚል አዋጅ ተላልፏልና፣ እንግዲህ ከዚህ አኳያ አንዴ ነው። አንተ ይህን አልሰማህም? እርግጥ ይሄንን አልሰማሁትም። ደግሞ ወታደር ነኝ፣ አዎ ፋኖ ነኝ። ከኔ አይጠበቅም። ለምን? ከማንኛውም ፋኖ ይሄ ነገር አይጠበቅብንም። እርግጥ እኔም እኔ ብቻ አይደለሁም፣ ጓደኞቼም ነበሩ ከኔ ጎን። የሆነ የተናደርንበት ነገር ነበር። እዛን ላይብ ላይ ያን ነገር ስንሰማ ውስጣችን ላይ የሆነ ነገር ስነካን ከዛ ላይ የምንነጋገሩት ነገሮች ነካስ ያደርጉን ነው ያን ነገር እንትም ማለት የቻልነው። ያንን ደግሞ እኔ እንደራሰ ስላላወቅን ነው። እንግዲህ ተቋሙን ነው ይቅርታ፣ ምን ጠይቀኝ፣ በሚገባ ይቅርታ መጠየቅ እፈልጋለሁ። እሺ እንግዲህ ያው ፋኖ እስከገባ በኋላ እስኪ እንዲያው የፋኖን እንቅስቃሴ እንዴት ታየዋለህ? ምን ይመስላል? እስኪ ያለውን ነገር ሲያጫው። እንግዲህ ጥሩ የፋኖ እንቅስቃሴ ቅድም ሳልናገር አልፌያለሁኝ እንጂ የፋኖ እንቅስቃሴ ከዚህ በፊት በዛ በነበርነው ተቋም ላይ ሲነገረን የነበረው ድርጊትና አሁን ግን በአካል ገብቴንበት ስናየው? በጣም ሰማይና ምድር ነው ርቀቱ። ያ ማለት ፋኖ በዚህን ሰዓት የብሔር ብሔረሰብ አቃፊ የሆነ ትግል ነው እንጂ የያዘው የአንድ ክልል ብቻ አይደለም። ሆኖም ክልሉ ላይ ጫና እንደበዛበት እንደዛ እንደሆኖም ለኔ ግን እንግዲህ አፈሙዝ ይዞ ለገሊ የመጣውን ኦሮሞም ይሁን ደቡብም አፋሪምም የትም መከላከያ ተቋሙስ እንዲሁም ደግሞ አድማ መተና ተቋም ውስጥ ያሉትን ወታደሮችን ተማርኮ እንዲሁም ደግሞ እጃቸውን መጥቶ የሰጡትን በሰላም ነው ወደ ቤተሰባቸው እየመለሰ ያለው። ይሁን እንጂ የፋኖ እንቅስቃሴ በዚህን ሰዓት በጣም በከፍተኛ ደረጃ እየተጓዘ ነው ያለው። አንድነቱ፣ ፍቅሩ በጣም በጥሩ ሁኔታ ላይ ይታየኛል አሁን በዚህን ሰዓት ያው ከዚህ በፊት የነበሩት ነገሮች ነበሩ። ያ ያ አልፎ አሁን ግን ወደ ጥሩ ደረጃ ደርሶ ማንኛውም አይደለም እዚህ ክልል ላይ ሌላ ክልል ላይ ያሉት ወገን እና እኮ ለምን እኛ ፋኖ ከቦታ ወደ ቦታ ስንሄድ ተቋም እየጠበቅ የመንግስት ንብረት ነው ሳይሆን የሕዝብ ንብረት እስከሆነ ድረስ ያንን ማቃጠል ሳይሆን እንዳይወድም እንዳይበላሽ ያንን እየጠበቅን ነው የምንጓዘው። በዛ ልክ ነው እያየው ያለው። መልካም እስኪ እንደው እንደው ፋኖ ማስተካከል እንግዲህ ያው በፊት የነበርክበት ያው መከላከያ ተቋም ላይ ስለነበረ እንግዲህ ከአንድ ዓመት ከስድስት ወር በላይ ፋኖን ተቀላቅለህ አሁን በሻለቃ መሪነት ደረጃ ላይ ነው የምትገኘው እና እንደው ፋኖ ማስተካከል ያለበት ነገር ምንድን ነው ብለህ ታስባለህ? አሁን አጠቃላይ ያየሃቸው ነገሮች ምንድን ናቸው ፋኖ ይህንኒ ነገሮችን ቢያስተካክል ቀጣይ ለትግሉ የተሻለ ነገር ነው ብለህ የምታስተላልፋቸው መልእክቶች ካሉ፣ ወይም ፋኖ ማስተካከል ያለበት ነገር የምትለው ካለ እስኪ እሱን አካፍለን። ፋኖ ማስተካከል ያለበት ብዬ የማካፍልህ ብዙም የለኝም። ይሁን እንጂ አሁን እኛ ከተለያየ ተቋም ነው ወደዚህ ተቋም የመጠን እና እንዲሁም ደግሞ ከንጹሃን ወደዚህ ተቋም የተቀላቀሉ ወንድሞቻችን ስላሉ ምንድነው ጠባያችን ትንሽ ላይገናኝ ይችላል። አንዱ እንደ ወታደር ሲመራ፣ አንዱ ትንሽ እንደ ማህበረሰብ ስለሚመራ ያህንን አንድ መዋሃድ መቻል አለብን። አፈሙዝ ነው ይዘን ያለነው፣ ጠላት ነው የጠበቅነው ያለነው፣ እኛም ልንገለውና ልንሞት ነው የቆምነው። ስለዚህ ከኛ የምትጠበቀው አድርግና አታደርግ ያንን መሪን እንደ መሪ ማክበር ተመሪውንም ደግሞ እዛው እንደ ተመሪው ማክበር መቻል አለብን። እኛም ደግሞ መሪያችን እንደ መሪያችን ማክበር መቻል አለብን። መሪ አለን፣ ተቋም አለን፣ ድርጅት አለን። ድርጅታችን መሪ አለው። በዛ ልክ መከባበር መቻል አለብን። እርስ በእርስ መተጋገዝ መደጋገፍ መቻል አለብን። ከየትኛውም በአማራ ክልል ውስጥ በሚገኘው ፋን ነው በአራቱ አቅጣጫ መደጋገፍ መቻል አለብን ብዬ አስባለሁ። አመሰግናለሁ። እንግዲህ በመጨረሻ እስኪ እንግዲህ በመከላከያ ተቋም ውስጥ ላሉ ልጆች የምታስተላልፈው መልእክት ካለ እንግዲህ። ድሉ እናንተ ነው። አዎ አሁን መከላከያ ውስጥ ያሉት ልጆችም እንዲሁ አንድ ቋንቋ ነው ሁሉ የሚያወራው። ማንም ስለሚሰማ አንድ ቋንቋ ስለምናወራ እንግዲህ አሁን በዚህ ሰዓት ባለው ሰዓት ላይ እውነት የመከላከያ ተቋም እንደ ተቋም አይደለም እየተመራ ያለው። ሳይወድ በግዱ ታፍኖ ይመጣል፣ የተጀለጠ ይሰለጥናል። ማሰልጠኛ ገብቶ ከዛም ደግሞ እዚህ ስመጣም በዛው ልክ እየከዳ በዛው ልክ እየሞተም ነው ያለ። በማናቀው ነገሮች ውስጥ በጣም ወንድሞቻችን እያለቁብን ነው ያሉ። ስለዚህ ሀገር ቤት ያሉትም ራሳቸውን እንዲጠብቁ፣ እዚህም ደግሞ መከላከያ ተቋም ውስጥ ያሉትም ደግሞ ይሄ ተቋም ይሄ ፋኖ የሚባለው ድርጅት ምንድነው እያደረገ ያለው? ምንድነው እየሰራ ያለው? እውነት ለሀገር አይደለም ወይ እየደማ ያለው? እኛስ ምንድነው ያደረግን ያለ ነው። የተለያየ ቤቶችም የሚያቃጥሉት እነሱ ናቸው። በማያውቁት ነገር ተገዶ ተገፍቶ ነው ይሄን ነገር እየሰሩ ያሉት። ለምን አድርግ ማያደርግ ከሆነ በአፈሙዝ ስለሚያሳምኑት፣ እኛ ግን በዛ ልክ አይደለም። አሁንም ቢሆን እዛ ውስጥ ያሉት በጣም ጫና በስቶባቸው ወደዚህ ለመቀላቀል እድል ጠቦባቸው ያሉ ልጆች አሉና እጃችን ሰፊ ነው። በየትኛው መቅጣጫ ባለው ፋኖ ላይ እጁ ሰፊ ስለሆነ መቀበል መሳብ ስለምችል መጣችሁ ወደዚህ ተቋም እንድትቀላቀሉና ወደዚህ ተቋም እጃችሁን እንድትዘረጉ ጥሪ አቅርብላችኋለሁ። አመሰግናለሁ። ያው እንግዲህ የመጨረሻው እንትን የሚሆነው ምንድን ነው፣ እንዲያው መከላከያ ተቋም ውስጥ በርካታ ኦሮሞኛ የብሔር ብሔረሰቦች ቅልቅል ወይም ውህድ ስለሆነ በዛ ተቋም ውስጥ ያሉት እስኪ እንግዲህ በመጨረሻ በዛ ተቋም ውስጥ ላሉ ኦሮሞኛ ለሚሰሙ ወይም ፕሮግራም እንግዲህ ቀጣይ ሚዲያዎች ላይ ሲሆን ለሚከታተሉ ለሚሰሙት እስኪ በአፋን ኦሮሞኛ ደግሞ ያለውን መልእክት አስተላልፍ እስኪ ለነሱ እንዲደርሳቸው ማለት ነው። እሺ ካናፉ ረክነን ቀቡ ፋኖን ከምብያቲ አነ ቆፋው ሶንታኔ ጆልን ኦሮሞ ደቡብ አፋር ሶማሌን አከሰጅሩ ፍተኒ ገረከነት ሐርከ ከሰም በልፍተኒ